ዛሬ ደግሞ እጅግ በጣም ቀላል እና ቀለል ያለ የፈረንጅ ምግብ አሰራር ነው ይዤላችሁ የመጣሁት ማለት ነው። በጣም በቀላሉ የምሰሩት፣ በተለይ አዲስ መጪዎች ወደ አረብ ሀገር ማለት ነው ምግብ መስራት አንችልም እንዴት ልናደርግ ነው ብላችሁ ያሰባችሁ ካላችሁ በቀላሉ እንዴት መስራት እንዳለባችሁን ያሳያችኋለሁ ማለት ነው። ብቻ እናንተ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ ማየት ብቻ ነው ማለት ነው ቤተሰቦቼ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? በያላችሁበት አለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ። እንደምታወኝ እንግዲህ ያው ዛሬ ዶሮ ነው የምሰራ፣ ዶሮ የፈረንጅ ምግብ በዶሮ ማለት ነው ቤተሰቦቼ። ቅመሞችን እንግዲህ እየጨማመርኩኝ ነው እንደምታወኝ ማለት ነው። ቅመም የምትፈልጉትን ቅመም ነው የምጨምሩት፣ ምክንያቱም አሰሪዎቻችሁ የሚፈልጉትን ቅመም ነው የምጨምሩት ማለት ነው። እኔ እንደምታዩኝ ቅመሜን እየጨማመርኩኝ ነው ማለት ነው። የሚያስፈልገኝን ቅመም እጨምራለሁኝ። እናንተም ደግሞ አሰሪዎቻችሁ በሚፈልጉት አይነት ቅመም። ያው አረቦቹ እንግዲህ በጣም የሚያቃጥም ነገር አይወዱም። ይህን ታውቃላችሁ ብዬ አስባለሁኝ። ትንሽዬ ነው የሚጠቀሙት፣ በጣም ትንሽዬ ማለት ነው። ስለዚህ ይህንን ታሳቢ አድርጉ ማለት ነው። ምግብ ስሰሩ የሚያቃጥል ነገር ብዙ መጨመር እንደሌለባችሁ ነው የምነግራችሁ ማለት ነው። አለበለዛ ግን ሌላኛው ያ አረቦች እንግዲህ ብዙ ጊዜ ቅመም በጣም ነው የሚጨምሩት ማለት ነው። አረብ ቅመም በጣም ይወዳሉ። ቢያንስ አራት አምስት አይነት ቅመም ነው የሚጨምሩት። ግን የሚያቃጥል ነገር ግን አይወዱም። ትንሽዬ በቃ የውሸት ብን ነው የምታደርጉበት ማለት ነው። እኔ አሁን የሚያቃጥል ቅመም አለኝ እዚህ ጋር ግን ብዙ አላረኩበትም። በጣም ትንሽዬ ትንሽዬ ብን ብዬ ነው ያረኩበት ማለት ነው። ስለዚህ እንግዲህ እንደምታየው ይሄ ምግብ የፈረንጅ ምግብ ነው፣ ግን በዶሮ ነው የማሳያችሁ ማለት ነው። ግማሹን ጠብሻለሁ፣ አላሳየኋችሁም። የምጠብሰው ደግሞ ግማሽ ጥብስ ነው፣ እስከ መጨረሻው ሳይሆን የምጠብሰው ግማሽ ጥብስ ነው የምጠብሰው ማለት ነው። ምክንያቱም መልሼ ስለምሰራው ግማሽ ጥብስ ግማሽ ጥብስ ሰራውና እንደገና የሰራውትን የጠበስኩትን ግማሽ ጥብስ እንደገና ደግሞ እንደወጥ ሰራዋለሁ ማለት ነው። ለዛ ነው አሁን እንደምታወኝ እንግዲህ እዚህ ጋር ሶያ አለኝ። ይሄ ጥቁር ሶያ ነው የሚባለው ማለት ነው። የማታውቆ ካላችሁ ክሬሙን ደግሞ እንግዲህ ፊት ለፊት አስቀምጥላችኋለሁ እንድታውቁት ማለት ነው። ክሬሙን ከፊት ለፊት አስቀምጥላችኋለሁ። ሶያና ክሬም ነው የሚጨመርበት ይሄ ምግብ ማለት ነው። እንደምታወኝ እንግዲህ እየጠበስኩኝ ነው ማለት ነው። ግማሹን ጠብሸዋለሁ፣ ግማሽ ነው የሚቀረኝ። ስጠብስ ደግሞ ልብ በሉ፣ ስጠብስ ዶሮውን እንደምታዩት እስከ መጨረሻው አልጠበስኩትም፣ ሲቀረውን ያወጣውትኝ ማለት ነው። ልክ ያው አረብ ሀገር ያላችሁ እንግዲህ ግማሽ ጥብስ በታታ ድንች እንደምጠብሱት ማለት ነው። ስለዚህ ግማሽ ግማሽ ነው የምጠብሰው እስከመጨረሻው ሳይሆን ግማሽ ጥብስ ነው። በነገራችን ላይ ይህ ምግብ ማለት ነው ሳይጠበስ ራሱ ይሰሩታል። ግን ደግሞ ሳይጠበስ አይጣፍጥም ብዙ ማለት ነው እንደዚህ ግማሽ ጥብስ ጠብሳችሁት፣ ግን ስሰሩት በጣም ነው የሚጣፍጠው ማለት ነው። በጣም እጅግ በጣም ይሄ ምግብ የተሸለምኩበት ምግብ ነው። መዳሜ ሸልማኛለች። ይህ ምግብ በሰራው ቀን መዳሜ ሽልማ አሰጥታኛለች ማለት ነው። በጣም ነው የሚጣፍጠው አለች፣ በጣም ተገርማ ተገርማ ማለት ነው። ስለዚህ አረብ ሀገር ሁናችሁ ምግብ ስሩ ስትባሉ ትባሉ አንሰራም የምትሉ ሰዎች አትሸወዱ፣ ምክንያቱም ትማራላችሁ ትማራላችሁ ማለት ነው። ሙያ ደግሞ በሄዳችሁበት ሁሉ ያኮራችኋል እንጂ አያሳፍራችሁም። ስለዚህ ምግብ ስሩ ስትባሉ አንችልም ሳይሆን ማለት ያለባችሁ አሳይኝ ነው ማለት ያለባችሁ አሳይኝ እና አንድ ቀን እሰራለሁ ነው ማለት ያለባችሁ። ግን ብዙዎቻችሁ የምትሸወዱት ምን እንደሆነ ታውቃላችሁ። አይ ዛሬ ምግብ ከሰራውላትማ ነገ ድጋሜ ስሪ ትለኛለች። ስለዚህ ጽዳትም አጥድቼ ልብስም ተኩሼ ምግብም ሰርቼ አይሆንም፣ ይበዛብኛል ብላችሁ ታስባላችሁ ማለት ነው። ግን ስራችሁን በፕሮግራም ማድረግ ነው፣ ስራችሁን በፕሮግራም። ምክንያቱም ሙያ ለራስ ነው። እዚህ ጋር ሙያ ብትለምዱ ሌላ ቤት እንኳን ብትቀጠሩ በምግብ ትቀጠራላችሁ። በዛን ሰዓት ደህና ደሞዝ ታገኛላችሁ ማለት ነው። እንደምታወት እንግዲህ ዶሮዬን እየጠበስኩ ነው። ትንሽ ነው የሚቀረኝ ማለት ነው። እንደዚህ እንደምታዩት ግማሽ ጥብስ ነው የምጠብሰው። በደንብ ቀይ አታድርጉት ማለት ነው። ለምን ብትሉ እንደገና ወጥ ስለምንሰራው። አሁን ይህን የጠበስኩትን ዶሮ እንደገና ክሬን ፍሬሽ አረግበት አለው። ይሄ ጥቁሩ ነገር ደግሞ ሶያ ነው የሚባለው በአረቦቹ። እሱን እጨምርበት አለው። እሱ እሱ ስላለ እንደገና ድጋሚ ደግሞ እንደ ወጥ ስለምሰራው ግማሽ ጥብስ ነው የማደርገው ማለት ነው። እስከ መጨረሻው አልጠብሰውም እንደምታዩት አጠባበስ የራሱ ማር አስመስዬን ያወጣሁት ማለት ነው። ሙያ አለ ትላላችሁ። አሁን ደግሞ ሽንኩርቴን እዚህ ጋር ከትፌ ጨርሼ ድስቴ ላይ ጨምራለሁ ማለት ነው። ይሄ ዶሮ የጠበስኩበት ድስት ላይ ሽንኩርቴን አቁላላለሁ ማለት ነው። በዛው በራሱ ዘይት ነው የማቁላለው። ምክንያቱም በዛው በራሱ ዘይት ስታቁላሉ ጣዕሙ በጣም ነው የሚጣፍጠው። ስለዚህ እንደምታዩኝ አሁን ሽንኩርቴን እየጨመርኩኝ ነው እዚህ ዶሮ ነጠበስኩበት ዘይት ላይ አቁላለሁ አለው። በደንብ አድርጌ ነጭ ሽንኩርት ጨምሬበት አለው። ቀይ ሽንኩርት ጨምሬበት አለው። እንደምታዩኝ ሽንኩርቴን እያቁላለው ነው ማለት ነው። ሽንኩርታችሁን ስታቁላሉ በደንብ ጥብስ አድርጉት። እኔ አሁን ሽንኩርቴን በዛ አድርጌዋለሁ። ስለዚህ አረቦቹ ሽንኩርት ፍጥጥ ስል ስለማይወዱ ሽንኩርቱን በደንብ አድርጋችሁ ጥብስ ታረጉታላችሁ ማለት ነው። ይህም ማሳያችሁ ሶያ ይባላል። ሶያ ነው የሚባለው በአማርኛው እንኳን ስሙን አላውቀውም፣ ይቅርታ አድርጉልኝ ማለት ነው። እኔ በአረበኛው ነው የማውቀው። ሲጀመር ኢትዮጵያ እንደዚህ የፈረንጅ ምግብ ከስንት አንድ ነው ስለማይሰራ ፈረንጅ ቤቶች ብቻ ነው የሚሰራው እንጂ በብዛት እኛ ቤት አበሾች ቤት አይሰራም ማለት ነው። ለዛ ነው ስሙን ያላወኩት። እንደምታዩት እንግዲህ ሽንኩርቴን በደንብ አድርጌ ጠባብሼ ጥብስ ብሏል። ያያችሁት ሙትት ብሏል ሽንኩርቴ ማለት ነው። ለምን ሽንኩርቱ ፍጥጥ ሲል አይወዱም አሁን ምንድነው ማደርገው፣ የጠበስኩትን ዶሮ ሽንኩርቴ ላይ ጨምራለሁ ማለት ነው። እንደምታወት ጨምሬዋለሁ። አሁን እንግዲህ በደንብ አርጌ አቀላቅለዋለሁ፣ ሽንኩርት የጠበስኩትን ሽንኩርትና ግማሽ ጥብስ የጠበስኩትን ዶሮ በደንብ አርጌ ሶያያንም ጨምራለሁ። ሶያ ይኸው ጨምሬያለሁ። ሶያ እንግዲህ እንዳያችሁት ሁለት በዝች ባልቤዋ በጠበሮሯ ሁለት ነው የጨመርኩት እንደምታዩት ማለት ነው። ከዛም በኋላ ቀጣይ የሚጨምረው ትንሽ ጥብስ ካረኩት በኋላ ክሬም ፍሬሹን ነው። ግን ክሬም ፍሬሹን ስጨምር አላሳየዋችሁም በጣም ይቅርታ አድርጉልኝ ማለት ነው። ረሰውትኝ ካሜራውን አቁሚው ስለነበረ ረሰውትኝ። ግን ፊት ለፊት ፎቶ ላይ አስቀምጥላቸዋለሁ ክሬም ፍሬሹን ማለት ነው። ምክንያቱም ያለ ክሬም ፍሬሽ አይጣፍጥም። ሬን ፍሬሽ ግዴታ አስፈላጊ ነው ማለት ነው። ታዲያ ከጎኑ ደግሞ ሩዝ መስራት አለባችሁ። ይህ ምግብ የሚበላው ከሩዝ ጋር ነው። ከጎን ሩዝ ግዴታ ነው፣ አስፈላጊ ነው ማለት ነው። እኔ አሁን በጎድን ሩዝ ሰርቻለሁ ቆ ያሳያቸዋለሁ። እንደምታወት እንግዲህ ዶሮዬን ጥብስ እያረኩት ነው፣ በደንብ አርጌ በነገራችን ላይ ምግብ የሚጣፍጠው ጥብስ ሲደረግ ነው። ይህን ታውቃላችሁ ሁላችሁም። እንደዚህ አረጌ እንግዲህ በደንብ ጥብስ ካረኩት በኋላ የምጨምረው ምንድን ነው? ክሬም ፍሬሽን ነው የሚጨምረው ክሬሙን ማለት ነው። ግን ደግሞ ስላላሳየኋችሁ በጣም ይቅርታ አድርጉልኝ። ቲን ፎቶ ላይ ስለማስቀምጥላችሁ ችግር የለውም ማለት ነው። እንግዲህ እንደምታወት ሩዜ ደግሞ የሁላችሁ በሰሃን አስተካክ እያስቀምጫለሁ። ልጆቿ አሁን ከትምህርት ቤት መጥተው ምሳ አቅርቢልን ብለውኝ ለእነሱ ላቀርብ ነው። እንግዲህ ምግቤ እንደምታወት በጣም ሲያወት እራሱ ብሉኝ ብሉኝ ነው የሚለው። እግዚአብሔርን ነው ምላችው እወት። እንደምታወት እንግዲህ ምግቤን ሰርቼ ጨርሻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሼር፣ ላይክ፣ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። እንደምታወት እንደዚህ ቆንጆ የሆነ ምግብ ሰርቻለሁ ማለት ነው። በቃ የፈረንጅ ምግብ እንግዲህ ይሄ ነው። አትፍሩ ደፋር ሆኑ ማለት ነው። ይሄ ነው በቃ የፈረንጅ ምግብ ማለት ነው። ስለዚህ አልችልም ከማለት አሳዩኝ ማለት ጥሩ ነው። እኔ አሁን አልችልም ግን አሳዩኝ ብዬ ካሳዩኝ በኋላ ብቻዬን እራሴን ችዬ ሰራለሁ ማለት ነው። ማንም ሰው ከእናቱ ሆድ ተምሮ የወጣ የለም። ስለዚህ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን፣ መልካም ሳምንት። የምትፈልጉት ነገር ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ዋው ዋው፣ በጣም ነው የሚጣፍጠው ማለት ነው። በጣም እጅግ በጣም ጣፋጭ የሆነ ምግብ ነው። ሞክሩት፣ ታመሰግኑኛላችሁ፣ ትወዱታላችሁ ማለት ነው። ታዲያ ለሌሎቹም እንድደርስ ሼር ማድረጋችሁን እንዳትረሱ ማለት ነው። ሮዜም እዚህ ጋ ነው ያለው። ሮዝ አላበዛውም ትንሽ ነው የሰራሁት ማለት ነው። ባይ ባይ ደህና ሆኖ